እንደ ሀገር ዜጎችን በዲጂታል ኢኮኖሚ ተጠቃሚ የማድረግ ስራ እየተሰራ መሆኑ ይታወቃል። በዚህ መነሻም በሆሳዕና ከተማ አስተዳደር በበጀት አመቱ ለተለያዩ አካላት የመጀመሪያው ዙር የኢትዮ ኮደርስ ስልጠና ሲሰጥ ቆይቷል። በአሁኑ ጊዜም ከከተማ አስተዳደሩ ከየሴክተር መስሪያ ቤቶቹ ለተወጣጡ የመንግስት ሰራተኞች ስልጠናው እየተሰጠ ሲሆን የጽፈት ቤቱ ኃላፊ አቶ አዳነ ዘመድኩን እንደተናገሩት ስልጠናው ዜጎችን በዲጂታል ኢኮኖሚው ተጠቃሚ በማድረግ አለም አቀፋዊ ተወዳዳሪነትን ለማስፈን ሚናው የጎላ ነው። ከዚህ ቀድምም ስልጥ ነው ሰርቲፊኬት ያገኘዋሉ። ተጨማሪ ስልጠና ላይ ኦንላይን የሚሰጥ ስልጠና ነው። አለም አቀፋዊ ተወዳዳሪነትን የሚያመጣ ነው። የኢትዮጵያ ዜጋ ከአለም አቀፍ ዜጎች ጋር ትስስር እንዲኖራቸው መልካም የሆነ ግንኙነት እንዲኖራቸው የሚያደርግ ነው። ይህም ከስራ ጋም ተያይዞ የስራ እድል ከመፍጠር ጋር ተያይዞ የሚያስገኝ መልካም የሆነ ስልጠና ነው። በጽህፈት ቤቱ የኢኮቴ መሰረተ ልማት ዝርጋታ ዳይሬክቶሬት የጥገናና እድሳት ባለሙያ አቶ ኤርሚያስ አየለ ስልጠናውን በሰጡበት ወቅት እንደተናገሩት እንደ ሀገር በ2030 ሁሉንም ዜጋ በዲጂታል ኢኮኖሚ ተጠቃሚ ለማድረግ ከሐምሌ 2016 ጀምሮ ወደ ተግባር ተገብቷል። አንደኛ ሰዎች በብር ሲተመን ያ በዶላር ነው። ያም አይገኝም። በኦንላይን የሚገኘውን ስልጠና ሰልጥነው ሰርቲፊኬታቸውን ያገኛል ሰርቲፊኬታቸውን በብር ሲቀየር ያው መንግስት ከ50 ሺህ ብር በላይ ነው። ከ50 ሺህ ብር በላይ ስለሆነ በነፃ ስለሆነ ሰዎች እንደዋዛ መቁጠር የለባቸው። ስለዚህ ይሄን ሰርቲፊኬቱን ሰልጥነው ከወሰዱ በኋላ ይህንን ሰርቲፊኬት ለራሳቸው በኦንላይን ላይ የሚወጡ ስራቸውን ለማግኛ መጠቀም ይችላሉ ማለት ነው። በተለይ በአሁኑ ጊዜ በወጣቶች ዘንድ የተለመደው በማህበራዊ ሚዲያው ዘርፍ በፌስቡክ፣ በትዊተር እና በቲክቶክ ጊዜ ማሳለፍ ነው ያሉት አሰልጣኙ፣ ይህ ስልጠና ግን በዲጂታል ቴክኖሎጂው በስራ ፈጠራ ላይ በመሰማራት ተጠቃሚ እንዲሆኑ ያስችላልም ብለዋል። ሶሻል ሚዲያ ላይ በተለይም ፌስቡክ፣ ትዊተር፣ ቲክቶክ ዝም ብሎ ማውራት ነው። ከነሱ ጋር ጥሩ ነው ወጪ ያደርጋል። ሆኖም ግን ከጠቀሜታ አንጻር ይሄ ኢትዮ ኮደርስ በጣም ወሳኝነት አለው። ወጣት ለምሳሌ እዛ ውስጥ ፕሮግራሚንግ ፈንዳሜንታል የሚባል ኮርሶች አሉ፣ አንድሮይድ ዴቨሎፕመንት የሚባል አለው። አርቲፊሻል ኢንቴሊጀንስ የሚባለው ከሰው አስተውሎት ጋር ተያይዞ የተሰሩ ስራዎች አሉ። ስለዚህ እነዛን ነገሮችን ተላመዱ ወይም ሰርቲፊኬት አገኙ ማለት ዓለም አቀፍ ተወዳዳሪ ሆኑ ብለን እናስባለን። ምክንያቱም ፕሮግራሚንግ የሰራ ተማሪ እዛ ውስጥ ፕሮግራሚንግም ፕራክቲካሊ የሚሰራቸው ነገሮች አሉ። ስለዚህ እነዛን ነገሮች ከሰራ ይህንን ጎን ለጎን ተወዳዳሪ ማለት ኦንላይን ላይ በሚለቀቁ ከምፓኒዎች ላይ ሰሚት ያደርጋል የሰርቲፊኬቱን። ከዛ በኋላ እዛ ላይ ፕሮግራሙን ቤት ቁጭ ብሎ ብሩን የሚያገኝበትም ሂደት ይፈጠራል ማለት ነው። እየሰሩ ያሉ ሰዎችም አሉ። የስልጠና ተሳታፊዎች በበኩላቸው ያሉብንን የዲጂታል ቴክኖሎጂ ክህሎት ክፍተት የሚሸፍን ስልጠና ነው ብለዋል። እኔ አሁን አንዳንድ ነገሮች እንደማቅ ነበር ማስሙ ነው አይደለም። ገና ታች እንዳለው ነው ያሰብኩት። ሁሉም ሰው በዚህ ለተሳትፎ ማንነኝ አሁን እዚህ ጋር ሲጠቀም የነበረውን ነገር እንደ አዲስ ነው እያዩ ያለሁት። ሰፋ ያለ ነገር ነው ያለው ና ስልጠናው በራሱ አንደኛ ስራ እድልን ከመፍጠር አንጻር፣ ሁለተኛ ደግሞ ወቅቱ ዲጂታል ነው ዲጂታል ላይ አሁን ተወዳዳሪ መሆን ያስፈልጋል ማለት ነው። የበለጠን እያወቅን ስንሄድ በእጃችን ስልክ ማለት ነው ከአለም ጋር መገናኘት እንችላለን ማለት ነው። በከተማ አስተዳደሩ በበጀት ዓመቱ 1332 ዜጎች የመጀመሪያውን ዙር ስልጠና እንደሚወስዱም ተጠቁሟል።